እማዬ ያልገባሽ ነገር አለ። ሕፃኗን ሰርቆ ነው እናንተ በር ላይ ያስቀመጧት። አይ እንደዛ አይደለም እማዬ፣ እባክሽ እባክሽ። እሺ በይ፣ እኔ እኮ ሕፃኗን ከእናቷ ጋር እንድትገናኝ ብቻ ነው የምፈልገው። ውይ እማዬ፣ እናቷ እስክትመጣ ድረስ ሕፃኗን መስረቅ የሚፈልጉ ሰዎች ስላሉ ነው። ይኸውልሽ እማዬ፣ አንቺ እና ሕፃኗን እንዲጠብቅ የላኩት ሰዋል አሁን በር ላይ ነው። አዎ፣ ቀይ ነው። እኔ ነኝ ጠብቃቸው ብዬ የላኩት። አት አትፍሪ በቃ ይኸውልሽ ማይ፣ ሌላ ሰው ልጄ ናት ምናምን ነገር ብሎ ቢመጣ እንዳታምኝ። እሺ፣ እሺ። በቃ ቻው፣ ለማንኛውም እደውላለሁ። ማይ፣ እጅ አንድ ነገር እንኳን ማድረግ አትችልም እንዴ? ከኔ ከዚህ በኋላ አምስት ሳንቲም አታገኙም። እሺ፣ ገንዘብ የምትፈልጉ ከሆነ ልጅቷ ማምጣት ይኖርባቸዋል። የት ነበርሽ? ውጭ ነው ደሞ። ምንድን ነው ፊትሽ? የተናደድሽ ትመስያለሽ። አንቺ ነሽ አይደል ከጀርባ የምትሄጂው? አሁን ደግሞ ምን አደረግሽ? እኔ ላይ የምትሰሪውን እያንዳንዱን ተንኮል አውቀዋለሁ። እኔ አንቺ ላይ ተንኮል ሰርች አላውቅም። የራስሽ ተንኮል ነው ሁልጊዜ እንደ ጥላም ይከተልሽ። በዚህ ሚጢጥዬ ጭንቅላትሽ እኔ መሸወድ እንደምች ነው የምታስቢው? በተለቀ አይደለም ባስተዋለ ነው። ስለዚህ በጣም አስተዋይ ነኝ እያልሽ ነው? አልነገረችኝም እንዳቴ ለህይወት ሊከላከልላት በመንገድ የመጣ ሰው በሙሉ አልምረውም። እንድታውቂው ብዬ ነው፣ ሳሩን። ጭራሽ በግልጽ ማስፈራራት ጀመርሽ አንቺ። በጣም እየረበሽ ነው ይልሽ። እህቴ ስለሆነሽ ምንም አታደርገኝም ብለሽ ከሆነ ተሳስተሻል። ይኸው አጠገብሽ ነው ያለሁት፣ የፈለግሽውን ነገር ማድረግ ትችላለሽ። ከልቤ ነው ሺሩት፣ ሁለተኛ መንገድ ውስጥ እንዳትገቢ ሳሩን። እመኝ እኔ ይህ ማንነትሽን ለዓለም እንዲጋለጥ ነው ማደርገው። ምንም ማረጋገጫ የለሽም፣ ብዙም እርግጠኛ አትሁኝ። አንድ እግርሽን ይዤዋለሁ፣ አንዱን የቀረኝ ውይ በጣም ፈራሁ። ቆይ ግን እቺ ዘረቢት ምን ብታስነካችሁ ነው ሁላችሁም የእሷ ጠበቃ የሆናችሁት? እሷ ጋር እውነት ስላለ ደግሞ። ትክክለኛ ማንነቷን ብታውቂ እራስሽን አንቀሽ ነበር የምትገዲው። እሩት፣ እቺ ሴት እኮ ባሌና ማግጣብኛለች። እሷ አልበቃ ብሏት እኔና አጥምዳኝ ቤቴ ገብታለች። ይሄ ሳሚ ስህተት ነው። እሱ ነው በእሷ ህይወት የተጫወተው። ቆይ ከእኔ ይልቅ እሷን ነው የምታምኙ? እያዋሸችሽ ቢሆንስ ግን። ሳሚ ጥፋቱን አምኖ ተቀብሏል። ስለዚህ ህይወት ንጹህ ሰውናት። በዚህም አለበዛ ግን እኔ እሷ ላይ መጥፎ መሆኔ ምክንያቱ ከየት እንደመጣ ማወቃችሁ በቂ ነው። ምክንያት ስላለሽ ብቻ ሰዎችን መጉዳት አትችም። ታላቅሽ እኮ ነኝ፣ ለእኔ ትንሽ ክብር ይኖርሽ። መጀመሪያ አንቺ ለሰው ክብር ይኖርሽ ምንድን ነው ከእሷ ጋር የምትታዩ? ቆይ አንቺ እራስሽ ለምን ከዚህ ቤት አልወጣም ብለሽ ችክ ያልሹ? እኔ ሳሩንን እንደበደልኳት ነው የሚሰማኝ። አንቺ ነሽ ጅን ነሽ ልበል? እንዴ ሴትዮ እኮ ድል ብታገኝ ከመግደል ወደ ኋላ አትልም። አይገባሽም። ይቅርታ እስከምታደርግልኝ ድረስ እኔ ከዚህ ወዴትም አልሄድም። ህሊናዬም እኮ ነው ነፃ አይሆንም። አንቺማ ምንም ጤነኛ አይደለሽም። ለነገሩ ከሳሩን ጋር አንድ ቤት እየኖርሽ ጤነኛ ብትሆኚ ነበር የሚገርመኝ። እሺ በቃ አንቺ አትናደጂ፣ ሳሩንን ተያት። ቆይ ግን ለመሆኑ ከሷ የሞት ድግስ ስንት ጊዜ እንዳስመለጥኩሽ ታውቂያለሽ? በሚገባ በቢላዋ ሳይቀሩ ላቆተ ወቅተሽልኛል። እኔ የዚህም ቤተሰብ ውለታ እንዴት እንደምከፍለው አላቅ። የምን ውለታ ነው? ይቅርታ ጠየቅሻት አይደለም? አልፈልገም አለችሽ። ቆይ የማትፈለጊበት ቤት ምን ታደርጊያለሽ? እሩት፣ እንደዚህ ባትኝ ደስ ይለኛል። አውቃለሁ ከሳሩን ጋር ጥሩ አይደለም። ግን እናንተ አትፈልጉኝም እንዴ? አይደለም፣ ሂዊ ከሳሩን መጥፎነት እንድትርቂ ብቻ ነው። እሩት፣ አሁን መጥፎ ሰው ናት የምታያት ሴት እኮ እህትሽ ናት። ደግሞ በጣም ጥሩ ሰው ነበረች። በእርግጥ አሁን ላይ የባህሪ ለውጦችን አሳይታለች። ግን ይሄ የባህሪ ለውጥ አጠገባ ባለነው ሰዎች እንደተታለለች ስለተሰማት ነው። እኔን ለመጉዳት እንድትነሳሳ ያደረጋት ደግሞ ሳሮንን ማገዝ ነው እንጂ አንቺ መጥፎ ነች ብሎ መስደቡ ካለችበት ችግር አያወጣትም። ረ እና ሰው ስታገት ጎበዝ፣ ስትገል ደግሞ ጎሽ እንበላት። እንደዛ ሳይሆን አጠገባ ሆኖ እሷን ለመርዳት መሞከር፣ ከምንም ጊዜ በላይ ለእሷ ጊዜ መስጠትን ያስፈልጋል። እሽ፣ የኛ ሳይካትሪስት ተፈላስበሽ ጨረሽ። ይሄ ፍልስፍና ሳይሆን እውነታው ነው። ምን ቀን ነው እዚህ ጣጣ ውስጥ የገባሁት ስለ እኔ አትጨነቂ ግን አንቺ ከሳሩን ጋር ያለሽን ነገር አስተቃቂ ውይ በጣም አመሰግናለሁ ምክርሽን ተቀብያለሁ ብዙም አልተዋጠልሽም ግን ከዚህ በላይ ምን ማለት እንዳለብኝ አላቅ እስካሁን የተናገርሽው ይበቃል ምንም አትበይ ለአሁን ዝም ብቻ በይ እሺ ይበቃል እሺ በቃ ቆይቼ አይምሮዋን አጣች እንዴ ለነገሩ ሳሩን ባታሳብዳት ነበር የሚገርመኝ እኔም ምን እጠይቅሃለሁ ብዬ ስለ ህይወት አዲስ ነገር አለ እንዴ? እንዴ የመቼውን ነው የምታወራው? የሆነ ጊዜ ላይ አዲስ ነገር እንዳለ ነገርኝ ነበር። ከዛ በኋላ ግን ስለ ህፃኑ አስታውራ ሰምቼ አላውቅም። አዎ፣ ግን ምንም አይነት ፍንጭ ማግኘት ስላልቻልኩኝ ነው። ቆይ እርግጠኛ ነህ? ምን አይነት ጥያቄ ነው? አዎ፣ የምትሰማውም ነገር ካለ ንገረኝ። እኔ እያፈላለኳት ነው። እሺ፣ አሳውቃለሁ። ሳሮን የምትሰራውን አንዳንድ ፋውልት ታውቃለህ አይደል? ለምሳሌ ስለ ሞተው የስራ ባልደረባ እህት ስለ ስራ ጉዳይ ከማንም ጋር ግልጽ ሆና ማውራት አትፈልግም። እሱን ደግሞ አንተም ታውቋለ። አዎ ግን አንተ ከሁላችንም ለእሱ አቅርብን። ስለዚህ የዛና የሞተ ሰሞን ያደረገችው የተለየ ነገር ካለ ወይም የተናገረችው የተለየ ነገር ካለ ብዬ ነው። ከመረበሽ ውጪ ምንም አዲስ ነገር አላየውበትም። መረበሽ ማለት ያው ሰውየ የሞተ ሰሞን እንቅልፍ በጣም እያስቸገራት ነበር። ሌሊትም አተኛም ነበር። ተነስታ ምናምን ትቀመጥ ነበር። አረ ለነገሩ የስራ ባልደረባ ድንገት ሲሞት ያስደነግጣል። አዎ። አጠያቂ ግን እንደ መርማሪ ነው። ግን ሰውየው ከሞተ ከዚህ ሁሉ ጊዜ በኋላ ለምንድ ነው ዛሬ ማንሳት የፈለገው? እንዲሁ ትዝ ብሎኝ ነው። እንደዛ ነው። ሌላ የምጠይቀኝ ነገር ከለ ልሂድ። እንደዛ ነው እና ሌላ የምጠይቀኝ ነገር ከለ እኔ ልሂድ ነው። ትችላለህ። ጨርሻለሁ። ሩት እና ሳሩን ዛሬም በእኔ ምክንያት ይጨቃጨቁ ነበር። እሱን ያስደበረኝ። ይኸውልሽ ሳሩን እንደምናስባት ቀላል ሰዋለች። ሩት ይህንን ነገር መቋቋም ከብዷት። ምን ተፈጠረ? እኔ ማላውቀው አዲስ ነገር አለ እንዴ? ምንም አትጨነቂ። እኔ ራሴ ወጥተዋል። ሩት ከዚህ ቤት ውጭ ብላ ተበሳጨችብኝ። ሩት እኮ ይኸውልሽ፣ ከእድሜዋ በላይ የምትጨነቅ መልካም ልጅ ነች። ያንቺ ደህንነት አሳስቧት ነው የሚሆን። አውቃለሁ፣ ግን ሳሩን እኮ አሁን ላይ እኛ እናስፈልጋታለን የኔ ወድ ሳሮን አሁን ካለችበት ሁኔታ ውስጥ በእኛ እርዳታ መውጣት አትችልም። በጣም ከባድ ሁኔታ ውስጥ ገብታለች። አልገባኝም። ምን ማለት ነው? እሱን ሁላችንም በቅርቡ እናውቃለን። ግን መጥፎ ነገር ውስጥ ገብታ ከሆነ አገዛት፣ አንተ ከወንድም ሆነ የኔዋ ሁሉም እንደ አንቺ ንጹህ ልብ ቢኖረው ብዬ ይመኛለሁ። አንተ ራስህ ሰሞኑን ምግብ እየበላህ አይደለም። ሁሌ ስትሯሯጥ ስልክ ስታወራ ነው። ማይ ኮ እየተፈጠረ ችግር አለ እንዴ? ረ ሰላም ነው። ትንሽ ስራ ምናንበስቶ ቢኖች ላያልኩሽ። ለዚህ ጥፋቴ ደግሞ እቀጣለሁ። ልጅይኸውልሽ ለምን ምሳ አልጋብዝሽም? መቼ? አሁን። አዎ። ካልፈለግሽ ግን ችግር የለውም። ኧረ እፈልጋለሁ፣ ደስ ይለኛል። ልብሴን ቀይሬ ልምጣ። እሺ እንዴት ነው? አንቺ ጫማዬ እንድታጸጅልኝ እፈልጋለሁ። አሁን ልንወጣ ነው፣ ሳሩ ስንመለስ። እኔ አሁን ነው እንዲጸዳልኝ ፈልገው። ይኸውልሽ ህይወት ፍቅረኛ የኮነች በኋላ እዚህ ቤት ውስጥ ሰራተኛ አለች። እባክህ ማን ያለው? አንቺ ቆናሽ ምን ታኛለች? ግቢ እንጂ የትማትጅ። ይኸውልሽ፣ ከፈለግሽ እራስሽ ልታጸጅ ትችላለች። ዳዊት፣ ሰራተኛ ፊት እንደዚያ አትናገረኝ። ደግሞ አንተነ ፊት እያሰጣችኋት እኔ እንድትንቀኝ ያደረግል። ጨርሻለሁ ወይኔ ሊያሳብድኝ ነው እንዴ! አንቺ ህይወት ዘረቢት አለቅ እና ሁሉንም ነገር ለዳዊት ልትነግሪ ነው? አዎ ደውዬለት እየመጣው ነው ብሎኛል። ግን ሳሩ ላይ ያሉትን ማስረጃዎች በሙሉ አዘጋጅተሻል? አዎ፣ ግን የሚቀረኝ ነገር አለ። ቆይ ግን አንተስ አንተም ትነግረዋለህ? መቼም ቢሆን ይቅርታ ያደርግልኝም ሁለታችንም ከማዋሸታችን ውጪ ማንንም ለመጉዳት ምንም አላደረግንም። አትጨነቅ፣ ዳዊት ነገሮችን መረዳት የሚችል ሰው ነው። እኔ እንኳን እሱ ጋር ያለውን የአስክሬን ምርመራ ውጤት ከሰጠኝ ሳሮን አጎቴ መግደሏ ማስረጃው ሙሉ ይሆናል። እኔ ሳሮን የደበቀቻቸው ልጆች የት እንዳሉ ማወቅ ነበር የፈለኩት። ግን ደግሞ ከዚህ በላይ እድል ከሰጠናት ህይወትን ትጨርሳታለች። እኔ እኮ ደግሞ የህይወት ጅልነት ነው የሚያናደኝ። ያው የጥፋተኝነት ስሜት ተሰምቷት ነው። ለነገሩ አሁን እውነቱ ሊወጣ ስለሆነ ሁሉም ነገር ያበቃል። አይ ሳሮን መልአክ የመሰለች ይህን ውብ የሆነ ቤተሰብ በጠበጠችው። ቆይ አሁን ህይወት እህቷ እንደሆነች ስታውቅ ምን ልትሆን ነው? ሳሮ ምንም የምትጸጸት አይነት ሰው አይደለችም። ሰው ሳይሆን ገንዘብ ነው ዘመዷ። ለነገሩ ልክንሽ ምንም ላይ መስላት ይቻላል። ጭካኔ ተለማምዳለች። ወይኔኔ በጣም እየጨነቀኝ ነው። ቆይሻው ምን ይሻላል? ይህ ጊዜ እኮ እንደሚመጣ የታወቀ ነው። በቃ አንቺ አትጨናነቂ። አሁን ማውራት አለብን አሁን? አዎ አስቸኳይ ነው። ምንድን ነው አይታወቅም። የሳሚ ነገር እስቲ ደግሞ ሄጄ ልስማው። እሺ ሄጂና። ወሬ? እሺ፣ ምንድን ነው? ስለ ሁሉም ነገር አውቋል ዳዊት። ስለምን? ስለምንድን ነው ያወቀው? ህጻኗ እናቷ ጋ እንዳለችና ከዚህ ፊት ሳሮን አግታት እንደነበረ። እውነትህን ነው ሳሚ? በቃ አልቆልኛለህ አለ። በዚህ አይነት እኮ እኔም እንደላኳት ታውቀዋል ማለት ነው። ቆይ እሺ፣ ሌላስ ምን አወቀ? ሳሮን ወደ ደብረ ዘይት እንዳትሄድ የሚያደርገው እሱ ነው። ምን? ቆይ፣ የእኔስ ጉዳይ፣ ማለቴ እህቱ እንዳልሆንኩኝ አላውቅም። በዚሁ ከቀጠለ ሁሉም ነገር ላይ ይደርስ በታል እሺ፣ ቆይ፣ እና እንዴት ዝም አለ? ቆይ፣ እኔ እንጃ። ሳሮን ግን በሆኑ አብቅቶላታል። ዳዊት እውነቱ ላይ ከደረሰ መቼም አይለቃትም። ሳሮን የራሷ ጉዳይ፣ ገደል ትግባ። እኔ ግን ከዳዊት ጋር መጣላት ሳስበው በጣም ይጨንቀኛል። አንቺ ከተጋለጥሽ እኔም ያበቃልኝ። ስለዚህ ደግሞ በጊዜ መውደቂያ መፈለግ አለብኝ። ዊሳሚ፣ አንተ ሁል ጊዜ ራስን ብቻ ነው የምታስበው፣ ጅል። እና ማንን ላስብ? ቆይ እሺ፣ እርግጠኛ ነገር? አዎ፣ ጭራሽ ሳሮን ህጻኑን ከደብረ ዘይት እንዳትወስዳት ጠባቂ ቀጥሮላታል። ቆይ ይሄንን ሁሉ እንዲታወክ እኔም ህጻኗን እንዳያመጡልኝ ሰዎችን ልኬ ነበር። እነሱ ናቸው የነገሩኝ። ቆይ አሁን ደስ ይበልኝ ወይስ ልናደድ? ቆይ ምንድን ማድረግ ያለብኝ? አንቺም እንደኔ ወገብሽ ላይ ነጠላሽን ሸባርገሽ አልቅሽ በዚህ አካሄዳችሁ እኔና አንቺ በቅርቡ ያበቃልናል። እሺ፣ ቆይ ወዴት ነው እንዴ? የምደብቅበትን ምሽግ ልቆፍር። ምን አለሽ ዳዊት? ጽናት እንዳለች አውቋል። እና ድጋሚ እንዳሰርቃት እየተከላከለላት ነው። ስለዚህ እኛ መናገር አስፈላጊ አይደለም። ቆይሺ፣ ሁሉንም ነገር የሚያውቅ ይመስላል። አላውቅም፣ ግን ዳዊት በእህቱ ጉዳይ ምንም ድርድር አያውቅም። እውነትህን ነው፣ መጥቶ ነበር የሚያንቀኝ። ለማንኛውም አንቺ ራስሽን አረጋጊ። ሲወራ በጣም ቀላል ነው አይደል? እኔ ያለው እልሽ ላንቺ እሺ ምንድን ነበር ልትነግሪኝ ነበሩ? እኔ ሳሮ ነገር በጣም መሮኛል። አንድ ነገር በላት ሩት። ትንሽ ጊዜ ብቻ ታግሽ፣ ያለሽበት ሁኔታ ይገባኛል። ቆይ ግን የእውነት ሳሮ የምትሰራን ነው አውቀክ፣ አምነህ ተቀብለክ ነው? እውነት ለመናገር ከዚህ ነገር ብትወጪና አረፈሽ፣ እናታችንን ስለማግኘቱ ብታስቢ በጣም ደስ ይለኛል። ሁሌ ኔ ነው እረፊ የምትለኝ። እስኪ ሳሮ እናስቆማት። የምትሰራው ስራ በሙሉ እኮ አስቀያሚ ነው። አዎ ግን እናታችንን ማግኘት አለብሽ። ደግሞ ያገኘቻትን ህጻን ልጅ እንደ አንቺ ነው የምትንከባከባት፣ ቁርጥ አንቺ ነው የምትመስለው ስትል ነበር ረእረኔናት መስለ አንቺ ያላየሻ በምን? አይ እኔ ኮ ነገሩን ነው። ግን ወንድሜ እኔ እናታችን ጋር ለመሄድ ዝግጁ አደለው። ረ በአሁኑስ ምን ምክንያት ሰጪ ነው? በዛ ለሄድ ሁሌ ምክንያት እንደደርደርች ግዴታ ነው? እኔ በቃ መሄድ አልፈልግም። እሱ መብትች ነው፣ ግን ቢያንስ ሳማኝ ምክንያት ስጭ። ዳዊት እባክን ከኔጋር ከምትጨቃጨቅ ሳሮን የምትሰራውን የሴጣን ስራ አስቆማት። ወሬ ለማስቀየራ አትሞክሪ ስገምታውንም ምክንያት አልቁብሻል። በፊት አንዴ ሱስ፣ አንዴ ክላስ፣ አንዴ ጉዳይ አለኝ ምናምን ነገር ትይ ነበረ። አሁን ምን ልትይም? ያለመናገር መብት እንደተጠበቀ ነው። እኔ ስፈልግ በቃ ራስ ሄዳለሁ። ሕፃን አይደለሁም እኮ። ነገሩን በቁጣ ነው መዝጋት የፈለግሽው? እንደፈለግሽ ግን፣ የሆነች ትክክለኛ ምክንያትሽን ማወቅ ፈልጋለሁ። ወይ ዳዊት በቃ ተፋታኝ። ለነገሩ እዚህ ቤት ማንም ማንንም አያዳምጥም፣ ማንም ማንንም አያከብርም አለ። ለነገሩ የቤት መናሃሪያው ነው። እንደዛ እኮ አይደለም እንዴ ወይ፣ ልብስ ልታጥቢ ነው እንዴ? አዎ፣ አንዳንዴ በእጅ ማጠብ ደስ ይላል። አሪፍ ነው፣ አንዳንዴ እንቅስቃሴ። አዎ፣ እንትን አንዱ ላይ ልብስ ውስጥ ይላልው ካለ ጨምር ማለት። የኔ ልብስ አወተሽ? አዎ። ምን ነው ልብስን ሰዋት ወላክ ይቀርታይ። ራሴ ልብስ ራሴን የማጠብ ስጪኝ። አራት ትቅደር ደር ነው እንዴ? ምዝናኛ ነው መቆጥረው። አባክሽ ውብ ስጪኝ። አረ ይወጣው አይመለስም። ስጭኝ አልኩሽ እኮ እንዴ። አራ ተረካካ አኔ እንደዚህ የሚያናድድ መሰለኝ። በቃ እዚህ ቤት አንድ ጤነኛ ሰው ቢኖር ሚጂ ነበር፣ እሱንም እየጀመረው ነው። አሁን ልብስ ልጠብል ማለት ምን ያናድዳል? ወይኔ ጉዴ ዛሬማ ተበልቼ ነበረ። እኔ ፎቶ እንደ ቆርጥኩት እኳ ነበር። አይኔ ነው፣ አይ ነው አይደለም። ምን ያለው? ምንድን ነው በእጅህ የያዝከው? ምንም። አንቺ የሚመለከት ነገር አለ? ለጥቂት ተይዥ የነበር ስትል ሰምቻለሁ እና ልብስህን እንዳላጥብ ሳይሆን ኪስ ውስጥ የደበከውን ነገር እንዳላይ ነው አይደል? እንደዛ ብሎ ነገር የለም ህይወት፣ ይሄ የግል ጉዳይ ነው። አይመስለኝም። ከኛ መደበቅ የምትፈልገው ምን አይነት የግል ጉዳይ ነው? እያወጣጣሽ ነው እንዴ? አሳየኝ፣ ምንድን ነው? የግል ጉዳይ ነው። ልክ ነሽ፣ ልብሴን አንጪ ብዬ ጮኩብሽ፣ ይህ እንዳታይ ነው። ደግሞ የግል ጉዳይ ካላየው ብሎ እኮ ድርቅ ማለት የለም። ለነገሩ ልክ ነሽ፣ ግን ያው ሰዎች ሲዋሹን ስለማልወድ ነው። እሺ፣ ይቅርታ። ችግር ለምን ውስጥ ገብተሻተኝ? ከደከመሽ። አይ እዚህ ተመችቶኛል። ቡና እንዳፈላላችሁ ትፈልጋላችሁ? ያንችን ከዋ የቀጠነ ቡና የሚፈልግ የለም። እኔ ግን የሕይወትን ቡና በጣም ወደዋለሁ። እኔ ራሱ ሙያ የሌለው ሰው እኮ ጣዕም አያቅም። ለዛ ነው እንዴ? አሁን ልትበሻሸቁ ነው? አቁም። ወደዛ ዳዊት ግን ዛሬ አዎ ግን እኮ እንደዚህ አምሽቶ አያውቅም ነበር። እስኪ ደው ይለት ይዊ እኔ እደውልለታለሁ። አያነሳም። ዳዊት ጠላት የለውም፣ ምንም አይሆንም፣ አትጨነቁ። የዚህ ሰፈር ሌቦች ግን እሱን ካገኙት አወላልቀው በቦክሰር ነው የሚልኩት አንተን ግን ብዙ ጊዜ ያጋጥሟል። ደወለ። ሄላው ዳዊት፣ ተመልከቱልኝ፣ ፍቅረኛ ተገኝቶ ታሟል። እኔ ስደውለት ሳያነሳ ለሷ ደወለ። ምን እሻውን ትደርሰዋል። ምንድን ነው? በቃ መጣን መጣን። ምንድን ነው የሆኑ ሰዎች እየተከተሉኝ ነው፣ በር ከፍታችሁ ጠብቁኝ ነው ያለው። ምን ሰዎች እኔ፣ ይሄ ነገር ምንም አላመረኝም። ወደ አስፋልቱ ልሂድ መሰለኝ። ይዞት ሊሆን ይችላል። አዎ ልክ ነህ። እኔ እሄድ በቃ። ኖ ህይወት፣ እናንተ ግቡ፣ እኔና ሚኪ እንሄዳለን። ይሻላል እኮ መጣ። በቃ ዳዊት፣ ዳዊት መጣ። እንዴ እጭ እኮ የኔ ልጅ ናት።